በደቡብ ኦሞ ወይም ደግሞ በኦሞ ሸለቆ ውስጥ የሚገኙ አስራ ስድስት ያህል ብሔር ብሔረሰቦች አሉ። ኢትዮጵያ ውስጥ ደግሞ በተለይም የተለያዩ ብሔር ብሔረሰቦች ይገኛሉ። እነዚህ ብሔር ብሔረሰቦች ደግሞ የየራሳቸው ባህል፣ ወግ፣ ትውፊት እንዲሁም ታሪክ ያላቸው ናቸው እና ዛሬ በዚህ በኦሞ የጥናት ምርምር ማዕከል ውስጥ ተገኝተን ደግሞ የነዚህን ብሔር ብሔረሰቦች ማንነታቸውን የሚያሳይ ታሪካቸውንም የሚናገር የተለያዩ የሙዚየም ውስጥ የሚገኙ ቁሳቁሶችን እየተመለከትን ወደ እናንተ እናደርሳለን። እናንተም ከኛ ጋር ሁኑ። እንግዲህ በዚህ ካሉ ባለሙያዎች ጋር በውስጡ ምን አለ የሚለውን እንመለከታለን። ተከተሉን። ጤና ይስጥልኝ። አብሮ ይስጥልኝ። እንኳን ደህና መጣህ። አቤል ልባላለሁ። አንተስ? አይችልሁም ተስፋ ይባላለሁ። በጣም ጥሩ። እስቲ እንግዲህ ዛሬ ሙዚየማችሁ ልንጎበኝን የመጣ ነው እና በተለይም በዚህ ሙዚየም ውስጥ ምን ምን ነገሮች አሉ ከሚለው እንነሳ። በሙዚየሙ ያለህንም ግን ኃላፊነት በዛው ትነግረናል። የሙዚየሙ ባለሙያ ነኝ። ይህ ሙዚየማችን የደቡብ ኦሞ ምርምር ማዕከል በዋናነት ሶስት ዓላማዎችን ይዞ ነው በዋናነት እየሰራ ያለው አንደኛው የቤዚክና አፕላይድ ሪሰርች የጥናትና ምርምሮችን ይሰራል። ሁለተኛው ደግሞ ቅርሶችን የማቆየት ፕሮሞት ማድረግ ለቀጣይ ትውልድ የማቆየት ስራ ፕሮሞት ማድረግ እና ማህበረሰቡ መጥቶ ጉብኝት የሚያደርግበትን የማሳየት የማስተዋወቅ ስራ ይሰራል። ሌላው በሶስተኛው የአካዳሚክ ስራን በተግባር ላይ አዋለ ስራዎችን ለማህበረሰቡ ያገለግላል። በጣም ጥሩ። እስኪ ዞር ዞር እያለን እንመለከታለን። ግን ከየትኛው እንጀምር? እስኪ ከባህላዊ አርሶ አደሩ ወይም አርብሶ አደሩ። ለምሳሌ እቺ የማህበረሰቡ በርኮታ ናት። ቺ በርኮታ አርብሶ አደሩ ለሁለት ተግባር ነው እየተጠቀመ ያለው። አንደኛው ሲደክመው እንደ ትራስ ጋደሚልና እንደ ትራስ ይጠቀማታል። ሌላው የተለያዩ ባህላዊ ክዋኔዎች ውይቶች ሲኖሩ እንደ መቀመጫ ይጠቀማታል። ስለዚህ መቀመጫ ምናት፣ እንዲሁም ደግሞ ትራስ ምናት ማለት ነው። እስኪ አሁን ደግሞ እዚህ ውስጥ ካሉት ውስጥ እዚህ ጋር የአሪ ብሔረሰብ ነው፣ አሪ ብሔረሰብ ይላል። እነዚህ ውስጥ ያሉት የብሔረሰቡ መገለጫዎች ናቸው ማለት ነው። እነዚህ በአሪ እያንዳንዱ ባህላዊ ክዋኔዎችን ወይም ደይ ቱ ደይ በየጊዜው በየዕለቱ የሚጠቀሟቸው የቤት ውስጥ ቁሳቁሶች ናቸው። ለምሳሌ ይህኛውን አይተጋ ከሆነ ለሴቶች ጀርባቸው እንደ ግልድም የሚያስሩት ነው ማለት ነው። እነዚህ ያው ክራር ይታይሃል። ክራር ያው ኦልሬዲ የሚታወቅ ነገር ነው። የሚያዘሙበት የሙዚቃ መሳሪያ ነው። ይህም የነብር ቆዳ ነው። እሱም እንደ ልብስ፣ እንደ አልባሳት ከጀግንነት ጋር ተያይዞ ጀግንነትን የሚያመላክት የብሔረሰቡ መገለጫ ነው። ይሄ ወተት መናጫ ነው። እንግዲህ አስራ ስድስት ያህል ብሔር ብሔረሰቦች ያሉበት እዚህ ጋር ሙርሲ አለ፣ ሙርሌ ያለ፣ ኩዌጎ የሙርሌ እና ኩዌጎ አንድ ላይ ነው ያለው ሁለቱ በየራሳቸው ሁለቱ ብሔረሰቦች ነው። ማሊያ አለ ቅድም አይተናል። አሪን አይተናል። ሙርሲ ያለ ሙርሲ አይተናል። ግን በአብዛኛው ተመሳሳይ አይነት ነገር ነው። የቅሎቹ መያዣዎቹ፣ መቀመጫዎቹ ተቀራራቢነት፣ አብዛኛው ባህላዊ ቁሳቁሶች ተመሳሳይነት ይዘት አላቸው። ብዙም ያን ያህል የሚለያዩ ይላሉ ነው የሚያሳየን። ይሄ ምንድን ነው? ይሄ ባህላዊ ቢላ እና የብረታብረት አቅልጦ ምንድነው? ብረት ቢላ ለመስራት ለዚህ ቢላ መዶሻዎች ምናምን ቀጥቅጠው ቀርጸው ባህላዊ አሰራሮችን ማቴሪያሎችን የሚጠቀሙት ናቸው። ስለዚህ ይሄ በደቡብ ኦሞ ስር ይሄ ልምምድ አለ። ይሄ ዳሰነች ዳሰነች አዎ፣ ኦሞ አካባቢ ያው የሚኖሩት ማህበረሰብ ነው የሚሰሩ አብዛኛው ዳሰነች ማህበረሰብ ተመሳሳይነት አላቸው። በጣም የሚገራረሙ ነገሮች ያሉት በተለይም እንግዲህ አስራ ስድስቱንም ብሔር ብሔረሰብ ዞሮ ተንቀሳቅሶ ማየት ላልቻለ ሰው ደግሞ በተለይ እዚህ ቦታ ላይ መጥቶ እነዚህ ነገሮች መመልከት ቢችል ኦልሬዲ ከብዛት በትንሹ። የተወሰነ መረጃዎችን ማግኘት ይችላል ማለት ነው። ከዛም በተጨማሪ ደግሞ በዚህም ሙዚየም ውስጥ የሚሰሩ ስራዎች፣ ምርምሮች፣ ጥናቶች ይደረጋሉ። በብሔረሰቦች ውስጥ ያሉ ትውፊቶች፣ ታሪኮች፣ ባህላዊ ነገሮች ሁሉ እንዲታወቁም የራሱን የሆነ አስተዋጽዖ የሚፈጥር ነው ብለን ማሰብ እንችላለን። በጣም ከፍተኛውን ጠቀሜታ ነው ያለው በተለይ በተለይ የማህበረሰቡን ወግና ልማድ ረጅም ለቀጣይ ትውልድ ለማቆየት ብሎም ደግሞ አንዳንድ አሁን ከቆይታ በኋላ የሚጠፉ እንትኖች አሉ ባህሎች ይኖራሉ ቁሳቁሶች ይኖራሉ መለወጥ ይመጣል ዘመናዊነት አንዳንዴ መዘመኑ ይኖራል እዚህ ግን ፕሪዘርቭ ተደርጎ ለቀጣይ ትውልድ የሚቀመጥበት ሁኔታ አለ እቺ ቀደም ያላት ና መኝታ ናት የቆዳ መኝታ ናት ሲደክማ አባወራው ደገፍ እዚቺ ላይ ደገፍ ይላል እቺ እንደዚህ ዝና እዚቺ ጋር እቺን ትራስ እንዲጠቀማታል እንዲልና እንደዚህ ብሎ ውጭ ብሎ ረፍት እያደርጋል ማለት ነው። ምቾት አለው። በጣም እንቅልፍ ከተከመው ይተኛል ይተኛል። ካስፈለገ ደግሞ ይዘዋት ነው ስለሚንቀሳቀስ የሆነች ስብሰባም፣ ቀበሌ ላይም መቀመጫ ብዙ አይፈልግም። እችን ይዝና እዚች ላይ ቁጭ ይላል። አይችሉም። በጣም ነው የምናመሰግነው። እንግዲህ በዚህ በደቡብ ኦሞ ጥናትና ምርምር ማዕከል ውስጥ ያሉትን የብሔር ብሔረሰቦቹን እሴት ባህል ስላሳየን፣ ለተመልካቾችም እንድናደርስ ስላገዝከን ከልብ እናመሰግናለን። ታንክ ዩ፣ እናመሰግናለን። እንግዲህ ተመልካቾቻችን በዚህ በሙዚየም ውስጥ የብሔር ብሔረሰቡ ውስጥ ያሉትን እሴቶች ትውፊቶቹን ተመልክተናል። በብሔረሰቡ ደግሞ ታሪካቸው እንዲቀመጥ፣ ባህላቸው እንዲታይ፣ እንዲዳሰስ ጎብኚዎችም በተለይም በዚህ በደቡብ ኦሞ ውስጥ እና አሪ ዞን ውስጥ መጥተው መመልከት የሚችሏቸውን ነገሮች መመልከት እንዲችሉ ትልቅ እድል የሚፈጥር ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። አሁንም ቆይታችሁን ከቅዳሜ መልክ ጋር እንድታደርጉ እንጋብዛለን። እናመሰግናለን። ቴንክ ዩ እናመሰግናለን።